ቻችን የተልባ ፍትፍትን የተልባ ወጥንና የተልባ ጭማቂን ቀምሰናል። ነገር ግን እቺ ትንሽዬ ዘር በውስጡ የያዘችውን የጤና ምስጢር ምን ያህል እንደሆነ ታውቃላችሁ? የሳይንስ ሊቃውንት ምን ይላሉ? ለልብ ጤና፣ ለምግብ መፈጨት፣ ለቆዳ ውበትና ለብዙ በሽታዎች መከላከያ ምን ያህል ወሳኝ እንደሆነ አስበን ነው እናውቅም። ሰላም እንደምናላችሁ አዳነች መሀሉ ነኝ፣ የመድኃኒት ባለሙያ እና የሕብረተሰብ ጤና ሳይንስ ባለሙያ ዛሬ ወደ ጥንታዊ ታሪካችን ወደ ባህላችንና ወደ ዘመናዊ ሳይንስ አንድ ላይ የሚያገናኘንንና አስደናቂ ወርቃማ ዘር ነው የምወስዳችሁ። በሁላችንም ቤቶች ውስጥ እጅግ የተለመደና ግን ጥቅሞቹ ያልተነገሩለት ተልባ ነው። ይዤላቸው የመጣሁት ከተለያዩ የኢትዮጵያ ምግቦች በስተጀርባ የተልባ ፍትፍትን፣ የተልባ ወጥን፣ የተልባ ጁስን ከጥንት ጊዜ ጀምሮ በምግባችን ውስጥ ትልቅ ቦታ አለው። የተልባ ፍትፍት በጾም ወቅት በርካታ ቤቶች ውስጥ የዕለት ተዕለት ምግባችን ነው። በቂ ፕሮቲንና ጉልበት በመስጠት የጾሙን ጊዜ ያግዝናል። የተልባ ወጥ ለጤና ተስማሚ እና በጾም ወቅት እንደ አማራጭ ይጠቅመናል። የተልባ ጁስ ከበሽታ በኋላ ወይም ጉልበት በምንፈልግበት ጊዜ ለሰውነት ጥንካሬ ይሰጣል። እነዚህን ምግቦች እየተመገብን ሳናውቅ የጤና ጥቅም እያገኘን ነበር ማለት ነው። አሁን ደግሞ ሳይንስ ስለዚህ ወርቃማ ዘር ምን እንደሚል በዝርዝር እንመለከታለን። ተልባ ሁለት ዋና ዋና የጤና ክፍሎች አሉት። እነሱም ኦሜጋ 3 ፋቲ አሲድ እና ፋይበር ናቸው። እነዚህ ሁለት ክፍሎች ብቻቸውን ሳይሆኑ ሌሎች በርካታ ንጥረ ነገሮችን ከነሱ ጋር አብረው ይሰራሉ። አንደኛው በተልባ ውስጥ የሚገኘው ኦሜጋ 3 ፋቲ አሲድ ነው። ተልባ አልፋ ሊኖሌኒክ አሲድ በሚባል ኦሜጋ 3 ፋቲ አሲድ የበለጸገ ነው። ይህ እጅግ አስፈላጊ ፋቲ አሲድ ሰውነታችን በራሱ ማምረት ስለማይችል ከምግብ ማግኘት ግድ ይላል በርካታ ሳይንሳዊ ጥናቶች እንደሚያሳዩት ለልብ ጤና እጅግ ወሳኝ ነው የተልባ ዘው የደም ግፊትን እንደሚቀንስ በጥናቶች ተረጋግጧል የኮሌስትሮል መጠንን በማመጣጠር የልብ ድካምና ስትሮክን የመከሰት እድልን ይቀንሳል የደም መርጋትን በመከላከል የደም ዝውውርን ያሻሽላል በሰውነት ውስጥ የሚከሰቱ አጠቃላይ እብጠቶችን በመቀነስ ለልብ ህመም መንስኤ የሆኑ ነገሮችን ይቀንሳል ሌላኛው ደግሞ ለአይምሮ ጤና ነው ኦሜጋ ስሪ ፋቲ አሲድ ለአይምሮ ህዋሳት እድገትና ተግባር ወሳኝ ነው። የማስታወስ ችሎታንና ትኩረትን ያሻሽላል። ሌላኛው ጥቅሙ ደግሞ ለቆዳና ለጸጉር ነው። የቆዳን እርጥበት በመጠበቅና እብጠትን በመቀነስ ለጤናማ ቆዳና ለጸጉር ይረዳል። በተልባ ውስጥ ከሚገኙት የመጀመሪያውን ኦሜጋ ስሪ ፋቲ አሲድን አይተናል። ሁለተኛው ደግሞ ፋይበር ነው። ተልባ በሁለት አይነት ፋይበር የበለጸገ ነው። እሱም ሶሊብልና ኢንሶሊብል ፋይበሮች ናቸው የሚሟሙና የማይሟሙ ፋይበሮች ናቸው። እነዚህ ሁለቱም ለምግብ መፈጨት እጅግ በጣም አስፈላጊ ናቸው። የማይሟሟ ፋይበር ሰገራን በማለስለስ የወድ ድርቀትን ይከላከላል እና አንጀትን ያነጻል። የሚሟሟ ፋይበር ውሃን በመምጠጥ የሰገራ መጠን እንዲጨምርና የአንጀት እንቅስቃሴን እንዲስተካከል ይረዳል። ፋይበር አንደኛው ለምግብ መፈጨት ጤና፣ ሌላኛው ደግሞ የኮሌስትሮል መጠንን ይቀንሳል። የሚሟሟ ፋይበር በደም ውስጥ ያለውን መጥፎ ኮሌስትሮልን ወይም ኤልዴልን እንዲቀንስ ይረዳል። የስኳር መጠንን ይቆጣጠራል። ፋይበር በደም ውስጥ የስኳር መጠን በድንገት እንዳይጨምር በመከላከል የስኳር ህመምተኞችን ይረዳል። ሌላኛው ደግሞ ክብደትን ለመቀነስ ይረዳል። ፋይበር የሙሉነት ስሜትን ስለሚሰጥ ከመጠን በላይ የመብላት ፍላጎትን ይቀንሳል። ይህም ለክብደት መቀነስ ትልቅ አስተዋጽኦ አለው። ከኦሜጋ 3 ፋቲ አሲድ እና ፋይበር በተጨማሪ ተልባ ሌሎች በርካታ አስገራሚ ጥቅሞች አሉት። አንደኛ በውስጡ የሚገኘው ሊግናንስ የሚባለው ኢንግሪዲያንት ነው። ተልባ በሊግናንስ የተባለ የእጽዋት ውህዶች እጅግ የበለጸገ ሲሆን እነዚህም ፀር ኦክሲዳንትና ኢስትሮጂንን የመሰለ ባህሪ ያላቸው አንደኛ ካንሰርን ለመከላከል በተለይ ለጡት ካንሰርና ለፕሮስቴት ካንሰር ተጋላጭነትን ሊቀንሱ እንደሚችሉ ጥናቶች ይጠቁማሉ። እንዲሁም የማረጥ ምልክቶችን ይቀንሳል በሴቶች ላይ የማረጥ ምልክቶችን ለምሳሌ እንደ ትኩሳት ለማስታገስ ሊረዳ ይችላል። ሁለተኛ በተልባ ውስጥ የሚገኘው ፕሮቲንና ተልባ በፕሮቲን የበለጸገ በመሆኑ ለጡንቻ እድገትና ለሰውነት ጥገና እጅግ በጣም ጠቃሚ ነው። በተለይ ለቪጂቴሪያኖች እና ለቪጋኖች ጥሩ የፕሮቲን ምንጭ ነው። ሌላኛው ኢንግሪዲየንቱ ደግሞ ቫይታሚኖችና ማዕድኖችን ይይዛል። በተጨማሪም ቫይታሚን ቢዋንን፣ ማግኒዥየምን፣ ፎስፈረስን እና ሴሊኒየም የመሳሰሉትን ጠቃሚ ማዕድናትን ይይዛል። እንግዲህ የተልባን አስገራሚ የጤና ጥቅሞች አይተናል። ታዲያ ይህንን ወርቃማ ዘር እንዴት ነው በትክክል መጠቀም የምንችለው? የጤና ጥቅሙን በሙሉ ለማግኘትስ ምን ማድረግ አለብን? የተልባን የጤና ጥቅም በሙሉ ለማግኘት የተፈጨ ተልባን መጠቀም። ሙሉ ተልባን ስንጠቀም ወይም ደግሞ ያልተፈጨውን ሙሉን ተልባ ስንጠቀም ሰውነታችን የውጭ ሽፋኑን መስበር ስለማይችል ውስጡ ያሉትን ጠቃሚ ንጥረ ነገሮች በተለይ ኦሜጋ ስሪ ፋቲ አሲድን ሳያገኘው ያልፋል። ስለዚህ ተልባን ፈይተን መጠቀሙን በደንብ እንድናገኝ ያደርገናል። በምንጠቀምበት ሰዓት ትኩስ የተፈጨ ተልባን መጠቀም ይመከራል። ኦሜጋ ስሪ ፋቴ አሲዶች በቀላሉ ኦክሲዳይስ ሊሆኑ ይችላል። ሁለተኛው ደግሞ የተልባ ዘይት፣ የተልባ ዘይት የኦሜጋ ስሪ ፋቲ አሲድ ምንጭ ነው ነገር ግን ፋይቨር የለውም። ሰላጣ በምንሰራ ሰዓት ለሰላጣ መጠቀም እንችላለን። የተልባ ዘይትን ለምግብ ማብሰያነት አይመከርም ምክንያቱም በሚበሰልበት ሰዓት ኦሜጋ 3 ፋቲ አሲድ ሊበላሽ ይችላል። ተልባን እንዴት በምግብ ውስጥ ማካተት ይቻላል? የተፈጨ ተልባን በየቀኑ በቀላሉ ምግባች ውስጥ ማካተት ይችላል። አንደኛ በቁርስ ምግቦች ላይ በገንፎ በእርጎ ላይ እንዲሁም ስሙዚዎች በመስራት ስሙዚዎች ላይ ማካተት ይቻላል። እነዚህም በምንሰራበት ሰዓት አንድ የሾርባ ማንኪያ የተፈጨ ተልባን መጠቀም ይቻላል። ሌላው ደግሞ በሰላጣዎች ላይ መጨመር ነው እሱም ሰላጣ አዘጋጅተን አንድ የሾርባ ማንኪያ እላው ላይ ነስንሰን መጠቀም እንችላለን። በተጨማሪ ደግሞ ዳቦ ስንጋግርና ፓንኬኮች በምንጋገርበት ሰዓት እንዲሁም የተፈጨን ተልባን ወስደን አንድ የሾርባ ማንኪያ ጨምረን መጋገር እንችላለን። ሌላኛው ደግሞ በወጦች ላይ ነው። ወጥ ከሰራን በኋላ መጨረሻ ላይ ልናወጣ ስንል አንድ የሾርባ ማንኪያ ጨምረን እላው ላይ ቀላቅለን መመገብ እንችላለን። ሌላኛው ደግሞ በጁስ መልክ አዘጋጅተን መጠቀም እንችላለን። ማንኛውም የፍራፍሬ ጁሶችን ስናዘጋጅ አንድ የሾርባ ማንኪያ የተፈጨ ተልባ እላው ላይ ብንጨምር የበለጠ ጥቅም ምናገኝ። እንዲሁም ከስኳር ድንች ጋር በጁስ መልክ ማዘጋጀት እንችላለን። ስኳር ድንችን ከቀቀልነው በኋላ ቀቀለን በፍሪጅ ውስጥ ካስቀመጥነው በኋላ አንድ ሙዝ፣ የተወሰነ ስኳር ድንች አድርገን አንድ የሾርባ ማንኪያ ተልባን አድርገን ብንጠቀም በጣም ኢፌክቲቭ ነው። በጣም ጣፋጭም ነው። አራተኛው ደግሞ ምን ያህል መጠን እንጠቀም የሚለው ነው። ምናየው ብዙ የጤና ባለሙያዎች በቀን አንድ ወይም ሁለት የሾርባ ማንኪያ የተፈጨ ተልባን ይመክራሉ። ተልባ ለብዙ ሰዎች ጠቃሚ ቢሆንም አንዳንዴ ጥንቃቄ ሊኖር ያስፈልጋል። ተልባን በምንጠቀምበት ሰዓት የሆድ መነፋት ወይም ጋዝ ብሎቲንግ ሊያጋጥመን ይችላል። በመጀመሪያ መጠቀም ስንጀምር ተልባን ትንሽ የሆድ መነፋት ሊሰማን ይችላል። ያንን ለመቀነስ በትንሹ መጠቀምና ቀስ በቀስ እየጨመሩ በመሄድ ብዙ ውሃ መጠጣት ያስፈልጋል። ሁለተኛው ደግሞ ከሌሎች መድኃኒቶች ጋር ሊጋጭ ይችላል። ለምሳሌ የደም አቅጠኛ መድኃኒቶችና የደንግፊት የደም ግፊት መድኃኒቶችን ለሚወስዱ ሰዎች ተልባን ከመጀመራቸው በፊት ሐኪማቸውን ማማከር ያስፈልጋል። ሶስተኛው ደግሞ በእርግዝና ወቅት ተልባን መውሰድ ጥንቃቄ ያስፈልጋል። በእርግዝና ወቅት የሆርሞን መለዋወጥን ሊያስከትል ስለሚችል ተልባን ከመጠቀማቸው በፊት ሐኪማቸውን ማማከር ግዴታ ነው። ጥሬ የተልባ ዘር በውስጡ ከፍተኛ መጠን ያለው ሳያናይድ ሊኖረው ይችላል። በመጠኑ ሲወሰድ ግን አደገኛ አይደ በሚፈጭበትና በሚበስልበት ጊዜ የሳያናይድ መጠን ስለሚቀንስ መጠቀም ማንኛውም አዲስ የጤና ምግብ ወይም ማሟያ ከመጀመራችሁ በፊት ሐኪማችሁን ማማከር ታዲያ ዛሬ ስለ ተልባ የኢትዮጵያ ወርቃማ ዘር ምን ያህል አስገራሚ የጤና ጥቅሞች እንዳሉት አይተናል። ለልብ ጤና ለምግብ መፈጨት ለአእምሮ ለቆዳና ለፀጉር እንዲሁም ለብዙ በሽታዎች መከላከያ ለብዙ በሽታዎች መከላከያ ምን ያህል ወሳኝ እንደሆነ በሳይንስ የተደገፈ መረጃዎች ነ ከዛሬ ጀምሮ ይህን ትንሽዬ ዘር በምግባችን ውስጥ የምናካትተው ለጣዕሙ ብቻ ሳይሆን ለታላላቅ የጤና ጥቅሞቹ እንደሆነ እናውቃለን ይቺህ ትንሽዬ ዘር ትልቅ ለውጥ ማምጣት ትችላል ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት እባካችሁ አሁኑኑ ላይክ ያድርጉ፣ ለጓደኞቻችሁና ለቤተሰቦቻችሁ ሼር በማድረግ ይህን አስገራሚ እውቀት ለሁሉም አድርሱ። ሌላኛው ደግሞ ከስር ባለው የኮመንት ቦታ ላይ የተልባ ምን አይነት ምግብ ውስጥ መጠቀም እንደምትወዱ ወይም ሌላ የተልባ ጥቅም ካወቃችሁ ኮመንት ላሉ። የእናንተ አስተያየት ለእኔ በጣም ጠቃሚ ነው። ከሁሉም በላይ ደግሞ ለተጨማሪ እንደዚህ አይነት ጤናማና ህይወት ለሚለውጡ ቪዲዮዎች አሁኑኑ ቻናሌን ሰብስክራይብ ያድርጉ። የደወል ምልክቷን መጫኗን እንዳትረሱ አዲስ ቪዲዮ ስለድ ወዲያውኑ እንዲደርሳችሁ። ጤናማና ደስተኛ ቀን ይሆንላችሁ። በሚቀጥለው ቪዲዮ እስክንገናኝ ቸር እንሰማለን። አመሰግናለሁ።